እነዚህ ወጣቶች አሁን አርቲስት አርቲስት ነው ዘፋኝና ምናምን ለሚሉ እና አልበልጣቸውም ዘፈን ይብልን ምናምን እርገጣት ማን ነው ሰራ ለምን አልሞተ እ ሲመጣ እየሆነ መጣ እንጂ ልጅመሪ በጣም አሪፍ ድምጽ ነበረን። አሪፍ አሪፍ ድምጽ ወፍ የሚያስንቅ ድምፅ ነበረን። ዲበሯ ቤቱን ዘግተዋለች በሚል ልግባ ያው እኔማ የመጣሁት